ወደ አጫጭር መረጃዎቻችን አልፋለሁ። ዓለም አቀፍ እርዳታ መቀነሱ በኢትዮጵያ ለወባ መስፋፋት ምክንያቱ ነው አልተባለም። ዓለም አቀፍ እርዳታ መቀነስ ለብዙ አስርተ ዓመታት የሕፃናት ሞትን ለመከላከል በተደረገው ጥረት የተገኘውን ውጤት የሚገታና ሁኔታውንም እስከ መቀልበስ የሚያደርስ ነው ተብሏል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በአመታዊ ዘገባው የእርዳታ ቅነሳው የጤና ሰራተኞች እጥረት፣ የክሊኒኮች መዘጋት የክትባት መራ ግብር መዛባትን የወባ በሽታ መስፋፋትን እንዲሁም መሰል በሽታዎችን ለመከላከል የሚያስፈልጉ መሰረታዊ አቅርቦቶችን እጦትም አስከትሏል ብሏል። በዚህ ረገድ የወባ ተጠቂዎች ቁጥር እየጨመረ የመጣበትን ኢትዮጵያን እንደ ምሳሌም አንስተዋል። ሀገሪቱ የምርመራ አገልግሎት፣ ወባን ለመከላከል የሚረጩ መድኃኒቶችና የአጎበሮች እንዲሁም ለበሽታው መከላከያ የሚካሄዱ ዘመቻዎችን ለሚደግፍ እርዳታ እጥረት ተጋፍጣለች ሲል አስታውቋል። በኢትዮጵያ የአበባ አትክልትና ፍራፍሬ ዘርፉን ለማሳደግ በጥናት ላይ የተመሰረተ የመሬት አቅርቦት ሊኖር እንደሚገባ ተገለጸ። በአበባ እርሻ ማስፋፊያ 1000 ሄክታር መሬት ለአትክልትና ፍራፍሬ ደግሞ ተጨማሪ ፍላጎት መኖሩን የአበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ዳይሬክተር አቶ ቴድሮስ ዘውዴ ለሀገሬ ቴሌቪዥን ተናግረዋል። አቶ ቴድሮስ አክለውም አሁን ላይ በኢትዮጵያ 1550 ሄክታር መሬት የአበባ እርሻ መኖሩን ጠቁሞ የተጠየቀው 1000 ሄክታር መሬት ከተፈቀደ ደግሞ ምርቱን በ70 በመቶ ማሳደግ እንደሚቻል አንስተዋል። ክልሎች መሰረተ ልማት የተሟላለት በጥናት የተደገፈ የመሬት አቅርቦት እንዲኖራቸውም አክለው ጠይቀዋል። በጋምቤላ ክልል ባለፉት ስድስት ወራት በ36 መስሪያ ቤቶች ላይ በተካሄደ የፋይናንስ ኦዲት የጥሬ ገንዘብ ጉድለት፣ ተገቢ ያልሆኑ ወጪዎች መገኘታቸው ተገለጸ። በዚህም 113.2 ሚሊዮን ብር በላይ ተሰብሳቢ ሰነድ ክምችት፣ 6.3 ሚሊዮን ብር የጥሬ ገንዘብ ጉድለት፣ ከ10.4 ሚሊዮን ብር በላይ በተንጥልጣይ ተመዝግቦና ደረሰኝ ሳይቀርብለት ክፍያ ተፈጽሞ የተወራረደ ሰነድ ከ29 ሚሊዮን ብር በላይ የደሞዝ ተቀናሽ መጓጮ ፈሰስ ሳይደረግ የተገኘ እንዲሁም 234 ደረሰኞች ለኦዲት ሳይቀርቡ መገኘታቸውን የክልሉ ዋና ኦዲተር መስሪያ ቤት አስታውቋል። መስሪያ ቤቱ ለኦዲት ግኝቶች በሰጠው ግብረ መልስ 5.1 ሚሊዮን ብር እንዲመለስ ማስቻሉን ተናግሯል ሲል የክልሉ ኮሚኒኬሽን ቢሮ በማብራሪያ ስር ገጹ ላይ አስፍሯል። የዓለም የምግብ ፕሮግራም በቡሩንዲ የሚያቀርበውን የምግብ እርዳታ ሊያቋርጥ እንደሆነ አስታወቀ። የተባበሩት መንግስታት የዓለም የምግብ ፕሮግራም በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል ጥቃትን የሚሸሹ በርካታ ቤተሰቦችን ለመደገፍ በቡሩንዲ ተጨማሪ እርዳታን በፍጥነት እያሰባሰበ መሆኑ ተገልጾ ነበር። እርዳታ የሚያስፈልጋቸው ስደተኞች ቁጥር በከፍተኛ ሁኔታ መጨመሩ በቡሩንዲ የዓለም አቀፉ የምግብ ፕሮግራም የምግብ እርዳታ አማራ ግብሮች ላይ ከፍተኛ ጫና አሳድሯል ሲል ገልጿል። ከጥር 2005 ጀምሮ ወደ 70000 የሚጠጉ ሰዎች በተለይም ሴቶች ሕጻናትና አዛውንቶች ጦርነት ፍራቻ ወደ ቡሩንዲ ሸሽተዋል ብሏል። የዓለም ምግብ ፕሮግራም በአሁኑ ወቅት ለ120 ሺህ ስደተኞች እስከ ሰኔ ወር ድረስ አገልግሎት ለማስቀጠል ገንዘቡ ብቻ እንዳለው የተናገረ ሲሆን የምግብ እርዳታን ከሐምሌ ጀምሮ ሙሉ በሙሉ ለማቆም ይገደዳል ሲል አክሏል። ዩክሬንና አሜሪካ በሪያድ ሊገናኙ እንደሆነ ፕሬዚዳንት ቮሎዲሚር ዘለንስኪ ተናገሩ። የዩክሬንና ና የዩኤስ ባለሥልጣናት በዩክሬን በከፊል የተኩስ አቁም ስምምነትን አስመልክቶ የአሜሪካና ና የሩሲያ ልዑካን በሪያድ ያደረጉትን ሌላ ዙር ውይይት ማጠናቀቁን የዩክሬን ምንጭ አስታወቀም። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ትላንት ምሽት ባደረጉት የቪዲዮ ንግግራቸው በሪያድ የሚገኙት ባለሥልጣኖቻቸው ከሩሲያና ና አሜሪካ ድርድር በኋላ ከአሜሪካ ቡድን ጋር እንደሚገናኙ ተናግረዋል። የሪያድ ውይይት የጋራ መግለጫውን ለማጽደቅ ወደ ሞስኮና ዋሽንግተን የተላከው ረቂቅ የጋራ መግለጫው ፓርቲዎቹ ዛሬ ለመለቀቅ በማቀድ ነው። ሆኖም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ምንም አይነት ሰነድ እንደማይፈረም ቀደም ሲል ተናግረዋል ሲል ታስ ኤጀንሲ ዘግቧል።